ስህተት ለመናገር ያክል የእነዚህ ልጆች የእነዚህ ጓደኛሞች ስብስብ የዛሬው እንደኔ ማን ነውም፣ በመጣው ሲያይ ማለት ይህንን ያልኩበት ምክንያት አንድ ምክንያት አለኝ። ሰላም ጤና ይስጥልኝ፣ ውድ የተከበራችሁ የቻናሌ ተከታታዮች፣ ሰላማችሁ ብዙ ትርፍርፍ ይበልልኝ በያላችሁበት። ዛሬ እንግዲህ ለረጅም ጊዜ እነ ማሂ እንዲሁም እነ ሙቤ እንደዚ ሰብሰብ ብለው መታወ አቁም ነበረ ከረጅም ጊዜ በኋላ በዚችኛዋ በጥሩዋ ጊዜ ተሰባስበው አብረው ፍጡርን ተካፍለዋል ማለት ነው። እና ውዶቼ ምንድን ነው እኔ እግዚአብሔርን ነው የምላችሁ። ሳዮ እንቤ ነው ያቀረረው። ለምን ማለት ጥሩ ነው። ይሄንን ስሜት ምናልባት ስደት ሀገር ያላችሁ እንደዚህ በሰው ቤት ለረጅም ጊዜ ያላችሁ ታቁታላችሁ፣ ስሜቱ ልትረዱ ትችላላችሁ። አብዛኞቻችን ደግሞ እንደዚህ የገጠር ልጅ ሆነን ገጠር ላይ ሰው ባደገበት ሰፈር ነው አይደል እንትን የሚለው እንደዚህ አብረን በገበታ ክብብ ብለን ምናምን እንደዚህ ነው ቤተሰብ የምንበላው ምግብ አብረን በአንድ ላይ ማለት ነው እና ያ ነገር በቃ አሌለ ትዝታ የሚባል ነገር እና ያ ነገር ነው ትዝ ያለኝ እኔ ማለት ነው። እና በተለይ ደግሞ ረጅም ጊዜ ሰው ሀገር ላይ ከኖራችሁ በጣም በጣም ትዝታ ይተናነቃችኋል ምናምን ነገር እና ያ ነገር ነው እኔ ትዝ ያለኝ። እምቤ እግዚአብሔርን እኔ እምቤ ነው ያቀረረው ማለት ያ ነገር እኔ አገራችን ሰላም ሆኖልን ወደ ሀገር ተመልሰን እንደዚህ ከቤተሰቦቻችን ጋር በሰላም ተገናኝተን አብረን ከበን ለመብላት እንዲሁም ሙስልም እህት ወንድሞች እንደዚህ ክብብ ብላችሁ ከቤተሰቦቻችሁ ጋር ፍጡር ጾምን ጾማችሁ ፍጡር ለማፍጠር ያብቃችሁ በሀገራችሁ ላይ። ሁላችንንም ይህንን ነው የምመኘው። ነገር ቢኖር ይሄንን ነው ማለት። ሰላም ከሌለ ሁላችንም አሁን በተለይ ሁሉም በይ ወደ ስደት ነው እየሄዱ ያሉት ሁሉም በየቦታው ተበታትኗል። ሰፈር ላይ ብትሉ አብሮ አደጎቻችሁ ብትሉ በየቦታው በቃ ስደት ነው ያሉት እና ሁላችንንም አገራችን ሰላም ሆናለን ወደ አገራችን ሲሄደን ተሰብስበን እንደዚህ ክብ ብለን ከሰፈር ጓደኞቻችን ከአብሮ አደጎቻችን ጋር እንደዚህ ማዕድ ለመካፈል ያብቃን ነው ማለት የምፈልገው። በጣም ደስ የሚል ዝግጅት ነበር ዛሬ ማህዬ ያዘጋጀችው፣ የኔ ቆንጆ እውነት ለመናገር ያክል ከሚባለው በላይ በጣም ነው ደስ ያለኝ እኔ ከምግቡ ከተቀረበው ምግብ በላይ የእነሱ አብሮ መሆን አብሮ እንደዚ ሰብስብ ብሎ መምጣት ከሚባለው በላይ በጣም በጣም በጣም አስደስቶኛል እና እና አቶ እና ወይዘሮ ቀበጣጥሪዎችም ሀይሚዬ ወደ ውታጅራ ሄዳለች ብሩኬን ትለው ምናምን ስትሉ ብሩኬና ሀይሚ ደግሞ እንደዚ በመልካም ነገር መታችሁ ስላስደመማችሁን ከሚባለው በላይ በጣም ደስ ብሎኛል እኔ። ጥላቻ ከእናንተ ይራቅ። አስፈላጊ አይደለም። እንደዚህ አትጣሉ። ሰላም ሆኑልን። ሰላማችሁን ነው የምንፈልገው። እንደዚህ ስትሆኑ እንዴት እንደምታብሩ አያችሁ። ምግቡ ቀርበዋል። ምግቡ ሁሉ ነገር ተዘጋጅቶ ነው የጠበቃቸው እና ሲበሉ ራሱ አብረው ነበር የበሉት፣ እየተጎራረሱ እየሳቁ እየተጫወቱ እውነት ለመናገር ያክል የምትወዱትን ሰው ደስታ ማየት ምን ከዚህ በላይ ምንም የሚያስደስት ነገር አለ? እስኪ ውዶቼ፣ እኔ እንጃ አላቅም ማለት እኔ እንደዚህ በስስት እኮ ነው የማያቸው እነዚህ ሁለት ልጆች ማለት ነው እና ብሩኬና ሀይሚዬ እኔ ማለት እንፈልገው ለእናንተ ለጥላት በር አትክፈቱ። እንደዚህ ስትሆኑ በጣም ነው የምታምሩት፣ የእኛ ድምቀቶች። ሁልጊዜም እንደዚህ ሰብሰብ በሉ። ጓደኛ መስዋዕት ነው፣ በጓደኛ ጌጥ ነው፣ ጓደኛ ብዙ ነገር ነው። ፈጣሪ ከላይ ሲሰጥ ማለት ነው፣ ጥሩ ጓደኛ ሲሰጣችሁ እንደዚህ በስራችሁ የማይቀና በምታገኙት ገቢያችሁ የማይቀና ትሁት የሆነ ጓደኛ ፈጣሪ ከላይ ሲሰጣችሁ ብዙ ነገራችሁ ነው። ብትወድቁ ቀና የሚያደርጋችሁ ነው። ፈጣሪ ከሰጠ ማለት ነው እና እናንተ ደግሞ ከስር ጀምሮ እስከዚህ አድረስ አብራችሁ ነው የደረሳችሁት እና እንደዚ ብዙም አትራራቁ፣ አብራችሁ አብራችሁ ኑልን ነው ማለት እንፈልገው። እኔ በጣም ነበረ ደስ የሚሉት እውነት ለመናገር ያክል፣ እንደዚ ከበው ምግቡን አብረው በሉ፣ ከዛም ሾርባ፣ ከዛም ሳምቡሳ ዋው! ለሚቀጥለው አመት ደግሞ ማሂና አሰንተጋብታችሁ እንደዚህ በቤታችሁ ምናምን ነገር ጥሩን እንመጣለን። እንዲ ያኔ እንመጣለን፣ ያው መምጣታችን አይቀርም ከጠራችሁን ማለት ነው ትላላችሁ እና እስከዛ ድረስ ደግሞ ሀይሚዬ ደግሞ ህልሟ እስከዛ ድረስ ይገባደዳል ማለት ነው። ሀይሚዬ ህልሟ ያሰበችው ህልም እስከዛ ይገባደዳል። ከዛ ደግሞ ከተወሰነ አመት በኋላ ደግሞ ሀይሚና ቡርኬ ተጋብታችሁ እነዛ ያቀዳችኋቸው ሁለት ልጆች እኔ እስኪ እኔ እስከዛ አላረጅም እንዴ ውዶቼ፣ ባረጅም የነሱን አራት ልጆች ከእግዚአብሔር ጋር ያለኝ እኔ ውዶቼ፣ እኔ ማለት ነው አንድ ነገር ልንገራችሁ። በማንኛውም ነገር ተስፋ የምቆርጥ ሰው አይደለውኝም ውዶቼ፣ ተስፋ እንዳትቆርጡ በምንም ነገር ይሁን፣ በምንም ነገር ተስፋ እንዳትቆርጡ። ሰውን ደግሞ ስትወዱ ከልባችሁ ውደዱ፣ ያለ ማስመሰል ማለት ነው። ማስመሰል ካለበት ውዴታ የሆነ ጊዜ ትተውታላችሁ፣ መንገድ ላይ ማለት ነው። ከልባችሁ የሆነ ነገር ሲሆን ግን እስከ መጨረሰው አብራችሁ ትጓዛላችሁ። እና ተስፋ አልቆርጥም አዋ ያለው ያኔ አራት ልጆቻችሁን ወልዳችሁ እና የማሄ ልጆች ደግሞ ስም ወጣላቸው ከወዲሁ ማለት ነው። ደስ ይላል። ለማንኛውም ሀይሚዬ የኔ ቆንጆ እንጃ ምን እንደምል አላቅም ስለ አንቺ ቃላት ቃላቶች አጥሩብኛል። ዛሬ ደግሞ ቁጭ መዳመን መስራን የመጣችሁ እንግዲህ ሀይምዬ እኔ ደግሞ አንቺ ሾሜሻለሁኝ የነ ጠንፌ መዳም አድርጌ ነው የሾምኩሽ እና መዳምነትሽን በተግባር ደግሞ ስላሳይሽን ክብርት ቀዳማዊት እመቤት የቡራ እመቤት ንግስት ቀዳማዊት ወይዘሮ ሀይምዬ ከልብ እናመሰግናለን። ሻመት ይንገሱ ንጉስ ሆይ፣ ሻመት ይንገሱ ንግስት ሆይ፣ ሻመት ይንገሱ ንጉስ ሆይ አላልኩም። ይውላችሁ ውዶች፣ እኔ ስቀዛበር ምንድን ነው እያደረግሻለሽ? አረ ንግስት ሆይ በይ አትሉም እንዴ? ለማንኛውም ውዶቼ፣ በጣም ደስ የሚል ጊዜ ነበረ። ከቁጥር አይቀንሳችሁ ፈጣሪ ከአመት አመት በሰላም ያደርሰን። ኢትዮጵያዊነት ማለት እንደዚህ ነው፣ አንድነት ነው ኢትዮጵያዊነት። እግዚአብሔር ዘረኝነትን ከምድረገጽ አጥፍቶልን ውዶቼ፣ እንደዚህ እኛ ኢትዮጵያኖች በእምነት ተከባብረን እንደምንኖረው ምናለ ይሄ ዘረኝነትን ከምድረገጽ ጥፍትፍት አድርጎልን አንድ ሆነን እንደዚህ የምንኖርበት ቀን እኔ ሁሌ የሚናፍቀኝ እሱ ነው። እግዚአብሔር እውነት አንድ ቀን ሁሉን ነገር እንደሚያስተካክለው ተስፋ አለኝ። ተስፋ አልቆርጥም። ውዶቼ ይህን ነው ማለት ፈልገው፣ ላይ ሼር አድርጎ ሀሳብ አስተያየታችሁ በኮሜንት አስቀምጡ። እወዳችኋለሁ። በያላችሁበት ሰላማችሁ ይብዛልኝ።